ሰራተኛዋ አዴይ ክፍል አስራ ዘጠኝ ይጀላችሁ መጥቻለሁ። ቤተሰብ ምን ነው የተፈጠረ? ችግር አለ እንዴ? አንቺ የተረገምሽ እርግማት ወይ ግን አዴይ ላይ ችግር መፍጠር መቼ ነው የምታቆሚው? ማለት ደግሞ ምን አደረግኩ? እኔ ነኝ ፍቅርና ዴቭ ከሚበሉበት ውስጥ መርዝ የጨመርኩት አንቺ ውሻ? ዳይመንድ እኔ ማውቀው ነገር የለም። እሱን ይኸውልሽ። ሂጅና ለሚያውቁሽ ታጠኒ። እንዲህ በቀላሉ የምንፋታ እንዳይመስልሽ አንቺ ውሻ። እኔ ወደዚህ አፍሽን ዘግተሽ አሁን እንሂድ። ወዴት ነው የምትወስዳት? ወደ ቤት ነዋ። ወዴት? አንተ ቤት ነዋ። ቆይ ለምን? ምን አስፈለጋ? እዚሁ አታናዛትም እንዴ? አንቺ ብሶ ትነጫነጫለሽ እንዴ? ቆይ አንቺ ምን አባሽ ነው የምትፈልጊው? አደይ የነገረችህ ነገር ሁሉ ነገር ትክክለኛ ናት ማለት ነው

ማን ነው የገደለው ትሰሚኛለሽ ቤዛ እነሱን ለምን መግደል እንዳስፈለግሽ ተናገሪ ትናገራታለች አደይም በዝልቅ እንዴት እንደምታሰቃያት የገባሽበትን ምክንያት ጨምረሽ አንቺ መድኃኒቱን እንደከተሽው አጠቃላይ መድኃኒቱን እንዳስገባሽ በተሰበሰቡበት ካልተናገርሽ ቤዛ እገልሽ አለው መግደልን አዎ መግደል ቤዛ አትጠራጠሪ፣ በደንብ አደርገዋለሁ። እኔ ምንም አላደረግኩም። ቆይ አላደረግኩትን ነገር እንዴት ልመን አዴን አታውቋትም፣ እንጂ በጣም ከባድ ሰው ናት አደል አሁን በቃ ተሆይ ልሂድ። በቃ ረባቅሽ ትሄጃለሽ አይደለ ብኔ፣ ዳይመንድ፣ እኔ ምንም ጥፋት የለብኝም። ተሳስተህ ሳሰቃይኝ፣ አዴ ራሷ ናት ያደረገችው። አሁን አፍሽን ዝጊ፣ እሱን ትገረፊ ተዋሪዋለሽ መግረፍ በጸባይ ምን ናገር ማልሽ እኮ እጅ ሰው ወቅትሽ በደንብ ይገባሻል። ያኔ እንግዲህ እንዲህ በማለት እጇን እየጎተተ ወደ ቤት ወስዷታል። ቲና ደብ እንዴት ነው አንቺ ምን ልትሰሪ መጣሽ? ይመጣሽ ፈልጊ ነው እዚህ ድረስ የመጣሽ? ቆይ ምን አይነት ጨካኝ ነሽ! ደብ ምን ቢያደርግሽ ነው እንደዚህ የጨከንሽው? ተናገሪ ምን በለሽ የመጣልሽ ናለፍለፍሽ ወይ እንዴት እንደዚህ አርግ እንደዚህ ታረጋውልኝ ብለሽ ታስበያለሽ? እኔ ደቭ ላይ እንዴት እንደዚህ አይነት ነገር አድርጋለሁ? አው አደይ ልክናት። አደይ መቼም ልጎዳዋችልምሽ። ዝም ብለሽ አታውሪ። አንቺ ደሞ ዝንበይ አንቺ ደግሞ አይመለከትሽም። ይችን ደግሞ ከየት ነው ያመጣት ናት? ቴና ትግስ፣ ቴና አታስጨርሽኝ። አሁንም ተናገሪ፣ ደቭ የት ነው ያለው? አንቺ ስለሱ አይመለከትሽም። አንቺ ነፍሰ ገዳይ! እኔ ነፍሰ ገዳይ እኔ አደይ ነፍሰ ገደይ? አው የማታፍሬ ነፍሰ ገዳይ። እዚ ድረስ ቆይ፣ ምልታረግ ይመጣሽ የጮሁኝ ሳላዋርጅሽ። አሁን እዚ ውልቅ ብለሽ ውጪ! ትግስቴና ታስጨርሽ ውቲና እኔ ምንም እንዳላደረግኩ ልብሽ ያውቀዋል፣ ብላ እንግዲህ በጥፊያ አንዴ በማለት እሷን ገፍትራት ወደ ውስጥ ገብታለች። አይደል እንግዲህ ያሉት ሆስፒታል ውስጥ ነው። እሷን በጥፊ ብለው ይችኛቱም ጓደኛዋ ገፈታትራት ውጪ፣ አንቺ እንዴት አስፈራራሽኝ! እባክሽ ጓደኛሽን ይዘሽ ውጭ ስትላት ገፍትራ ትገብታለች ማለት ነው። እንግዲህ ፍቅር አደይ ናት እንደዚህ ያደረገችው እያለች ለዴቭ እየነገረችው ነው። እሱ ደግሞ አደይ መቼም አታደርገውም እያላት ነው። ወይ ግን አደይ በዚህ ልክኛ ለመጉዳት ለምን ትፈልጋለች? ድፊ እንዴት ነህ? ደህና ነህ? እኔ እኮ እንደዚህ መቼም አላደረግኩትም ማንም ሰው ብዙ ቢያወራም እኔ ግን እንደዛ ማድረግ አልችልም። እንግዲህ እኔ እንደመረዝኩ አውቃ ነው እንደዛ የምታስመሰለው። ውሸታም ሆን ብለሽ እኔና ዴቪን ለመለያየት ለመለያየት ብለሽ ነው ያደረግሽው። ዴቭ አይን እንግለጥ እንጂ እኛው ስር ሆና እኛ ልገል የፈለገችው አደይ፣ እኔም ብዬ እንደዛ አደርጋለሁ። ፍቅር አላቅልሽ አሁን ልታደርግ ይገባሽ ቀጥ ብለሽ ከዚህ ውጭ እንዴት መርዛ ብልታህ፣ እንዴት ትቆረቆርላታለህ? ዴቭ ንቃ እንጂ ይህን ሁሉ ነገር ያደረገችው አደይ ናት! ቆይን የምንፈልገ ዴቭ፣ እመርዘዋለሁ እናንተን እንደ ሀርጌ እኔ ምን እጠቀማለሁ? አቷሽ፣ ይህን ሁሉ ነገር ያደረግሽው ራስሽ ነሽ አደይ። ከዚ ጥፊ አሁን ውጭ ግን ምን እያደረግሽ ነው? አሞሽ አላደል እባክሽ፣ አሁን እንኳ ተረጋጊ አደይ። ውጭ ፍቅር እኔ ምንም ያደረግኩት ነገር የለኝም። ቆይ እዚህ በላይ ምንድን ነው የምፈልገው? ማየው ወደ እዚህ ባታመጣን እኮ በቃ ሞተን ነበር። ፍቅር እዚህ በላይ የምትናገሪ ከሆነ እንጣላለን። እዚህ በላይ ምን ታርገ? ደብ አደይ እያታለለች ነው። ደብ መሆን ነው ንቃ እንጂ። እሱ አይመለከትሽም። ፍቅር ከመሬት ተነስተሽ አደይ ነው የመጠያት ነገር ግን አዴ እያታለለች ነው። እባክሽ እሷ አንቺን አይመለከትም። ከመሬት ተነስተሽ አዴን የምጣያትን ነገር ታቆሚያለሽ። ተይ ድፍ ለምን አይታይህም? በእኔና በአንተ ፍቅር ቀንታ መርዛናለች። ወይ ከዚች ሴት ፍቅር ይይዛል። አዴ ነፍሰ ገዳይ አይደለችም አልኩሽ። አዴ የፈለገ ነገር ቢመጣ እንደዚህ አታደርግም። ይቺ ልጅማ የሆነ ነገር አድርገሃለች። በጤና አይደለም እንደዚህ የምትለል። አዴ ፍቅር በምትለው ነገር እንዳይከፋሽ እሺ። አንቺ እንደዚህ አይነት ሴት እንዳልሆንሽ ራሴ ያቃለ። አንቺ ቤት መኝታ ቤት የወሰድኩት ምግብ ነው፣ እሱ ነው ለዚህ ያበቃ። አዎ አዴ ቤዛ ናት። ይህን ሁሉ ነገር ያደረገችው ለዚህ ነገር መቀጣት ያለባት ቤዛ ናት። ቤዛ ናት ልገልህ የሞክረችው እሷ ናት። አታስመሴ፣ አንቺም እጅሽ አለበት። በፍፁም ቆይ፣ ቤዛኔ እንዴት እንደዚህ ታደርገኛለች? ምናደረኳትና፣ ፍቅርንስ እንዴት እንደዚህ ታደርጋታለች? ሁለቱ ተባብረው ሰው ይጎዳሉ እንጂ እርስ በርስ አይጎዳዱም። ቆይ በምን ተነካክተው ነው? ፍቅር ከቤዛ ጋር በምንድን ነው የተጋጩት? ከእሷ ጋር አንድም ቀን ተጣልተን አናውቅም። እናማ አደይ እንጂ ቤዛ ምግብ አላበሰለችም። እኔ አደለም። ደቭንማ ደቭን እንኳን አንቺን ብዙ ነገር ያደረግሸኝን እንደዚህ አልመኛልሽም፣ አላደርግሽም። ግዲህ ዴቭ አምኗታል አደይን። ይች ፍቅር ግን አስወጣት እሷ ናት እጇ ያለበት እያለች መከራ እያሳየች ትገኛለች። ግን ሁሉንም ነገር ደርሶበታል ማለት ነው። አደይ ነይ እኔ ጋር ጠጋ ብለሽ ተቀመጭ። አይ እትዬ ከመጡ ደስተኛ ሆኑ። በቃ እኔ ልሂድ። አደይ ስላየውሽ ደስ ብሎኛል። እኔም ደፍ፣ ግን አሁን በደንብ ትሽለዋል። አታስቢ አደይ እኔ ደህና ነኝ። ሌላ ሰው ምንም ሊያደርገው አይችልም። ወይ ቤዛ ናት ወይ ፍቅር ናት ያደረገችው ሁሉንም ነገር ዴቭ እኔ ምንም አላደረግኩም፣ አደይ ናት ያደረገችው። እንግዲህ እኔና ዴቭ ፍቅር ስለቀናች አደይ ናት እንደዛ ላይ አደረገችው እያለች አሁንም በጣም እየተከራከረች ትገኛለች። ፍቅር እንግዲህ ቴና ለእናቷ ደብድበው አባረሩኝ እና ዴ እያለች ውሸት ስታወራ ነበረ። እናቴቱ ደግሞ አዴይ እንደዛ አይመስለኝም ነበረ ልጆች የመርዛ ልገል እያለች እንግዲህ እየተናገረች ትገኛለች። እንዴት አደይ እሷ እንኳ ብዙ ነገር ልታረግሽ ትችላለች። እንዴት ከልጄ ላይ ትጨክኛለሽ? እንደ ልጄ አይቼሽ እቤትዬ ኖርሽ እንዴት እንደዛ ታደርገልሽ? አይ ትዬ፣ እኔ ምንም አላደረግኩም። አደረግሽኛል። ፖሊስ ጠራና ሁሉን ነገር ተናገራለሽ። ፖሊስ አዎ፣ ፖሊስ መከርኩኝ፣ ስንት ነገር ተናገርኩኝ። ለካ ልጅ እየተበደለ ጭምሯል። እኔ እንጃ ምንም ማቀው ነገር የለም። እኔ ነው መስከር መሽኛል። ቤዛ ናምነዋታል ማለት ነው። ቤዛ ምንም የተናገረችው ነገር የለም። ፖሊስ ጠርቼ ሁሉንም ነገር ትናዘዣለች። እኔ በፍጹም አላደረግኩ ምትዬ በፍጹም እንግዲህ የሌለ ነገር እየተናገረች እናቷን አሳምናለች ማለት ነው። እንግዲህ ሊሊን የልጅነትን ፍቅርሽን እርሽ እያለ የመከራት ነው ጥቁሮ ልጅ ማለት ነው። ደግሞ እንደዛ ከተቻለ እሞክራለሁ አለችው ማለት ነው። እንግዲህ ፍቅር አደይ መታሰር አለባት እያለች ነው ድፍና ፍቅር ወደ ቤት ተመልሰዋል። አዎ መታሰር አለባት አለች ማለት ነው አሁን አሸፋፍንላት ሁሉንም ነገር ሰምቸዋለሁ፣ አሸፋፍንላት ሁሉንም ነገር ሰምቸዋለሁ አለች ማለት ነው። ቆይ እናንተ መሆናችሁ ነው። ከአዴ በስተቀር የምታውስ ሰው የለም እንዴ? ታለም፣ አሁን እኔ ደክሞኛል። እኔ መካሰስ እና መዋቀስ አልፈልግም። ባይሆን የማይሆኑ ሰዎችን ማራቅ አለብን። ለአዴ ለመከላከል ነው እንደዚህ አይነት ውሳኔ ወሰንክም። ቤዛም አዴ መቀታት አለባቸው ሁለቱም ጥፋት አጥፍተዋል። አዴይ እንዴት አለም? አሁን አዴይ እዚህ ናት እንዴ? አዎ እዚህ ናት። አዴይ እንግዲህ አዴይ ይሄ ሁሉ ችግር እየተፈጠረ እዚህ ቤት መኖር አልፈልግም፣ ምድብ ስትለው እሱ አብረን እንኖራል፣ ይስተካከልና የሆነ ነገሮች ሲላት፣ አይ ምሄድ እፈልጋለሁ ሳንገባ አብረን መኖር እንደማንችል ብዙ ጊዜ ነግሬሃለሁ፣ ስትለው እኔ ቤት እንድፍ እክራይልሻለሁ፣ ሰራተኛ እንድኮኝም አልፈልግም በማለት ነግሯታል። እዚህ አደይ ልክር ነበረ፣ ግን መሄድ የለብሽም ቤዛ ትንጣና ሁሉንም ነገር እንነጋገራለን ብለዋል። ተመለሰች ማለት ነው እንግዲህ። ዳይመንድ ሲደበድባት እናቷ መታለች ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ይዤላችሁ ያለውን ነገር ከችላለሁ። ባይ ባይ።